ከጠፋች በኋላ ጠዋት ላይ የጭስ በሚወጣበት ሰዓት እረ ይሄ ጭስ ምንድን ነው ብለው አባታቸው ጋር ደወሉ። ቤት ስር ስሽ ይታያል ተባለ። ነብሱን አያቅም እየሮጠ ሲመጣ በአሰቃቂ ሁኔታ ልጆቹ ሞተው አገኘ። እሱም ራሱ ራሱን ስቶ እስከ ቀኑ ስድስት ሰዓት ድረስ ራሱን አያቅም ነበር፣ ሆስፒታል ነበር የከረመው። በነገራችን ላይ ሰውን በዱንያ ሲፈት አሰላሙ አሌይኩም ወረህምቱላ በረካቱ ውድና የተከበራችሁ የኢክራም ትዮጵ ሰዎች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። እንግዲህ መግቢያ ላይ እንደሰማችሁት በጣም የሚዘገንን እና የሚያስጠላ በተለይ በዚህ ሰዓት በጣም ሁልጊዜ ሞት በየአይነት የምናይበት እና የምንሰማበት ጊዜ ላይ ነው ያለ ነው። ሀገራችንን ሰላም ያደርግልን። ከምንም በላይ ሰላም ነውና እና የሀገራችንን ሰላሟን ይመልስልን። ብዙ ጊዜ በቤት ሰራተኛ፣ በተለያየ ነገር ሚስኪኑ ረበሽ የሰው ህይወት በቃ በከንቱ እንዲባከን በተለያየ ነገር ላይ የራሳቸው እየተደራጁ እየገቡ በሰራተኛ ላይ ሲያመሀኙ አንዳንድ ጊዜ የሚያማል ምስኪኑ በየመንገዱ ላይ ሊበለው እና ሊቀምሰው ባጣበት ሰዓት በተለያዩ በመፈናቀል አገራቸውን ለቀው በመሄድ እንደምትመለከቷቸው እነኚህ እናቶች ዙባላ አጠገብ ተቀምጠው ቆሻሻ ማጠራቀሚያ ከታች ተቀምጠው ቆሻሻ አንዳንድ ሀብታሞች ምግብ እየወሰዱ ሲደፉ መቼም ነፍስናት ያለ ሰበብ ሞት እንኳን ስለማያገኛት ሞት እንኳ በነገራችን ላይ አንዳንድ ጊዜ ለፈተና የሰው ልጅ ሲያቆመው በጣም ብዙ ነገር ነፍስያ ትፈታተናለች። ይህ የሰው ልጅ ሲኖር ደግሞ ግዴታ መጠለያ፣ ምግብ ያስፈልገዋል። ከመጠለያውም በላይ ደግሞ ምግብ ያው ሁሉ ነገር ጊዜ ሆድ ጊዜ አይሰጥም። እነኝህ እናቶች እንደምትመለከቷቸው ከተለያየ ቦታ ተፈናቅለው መጥተው የሚበሉት እና የሚጠጡት አጥተው በየመንገድ ዳር ተቀምጠው ላላህ ብሎ የሰጣቸው ሲመገቡ ያልሰጣቸው ደግሞ በረሀብ በምናምን ሲሰቃዩ ቆሻሻ አጠገብ እየሄዱ ምግብ አንስተው እየቀጠቀጡ እየበሉ እንግዲህ ያው ሁሉንም እያነሳ የሚረዳው ልጅ አግኝቷቸው በጣም ተደስተው በጣም ከምንም በላይ በቃ የሆነ ከሰማይ እየወረደላቸው ያህል ነው የተሰማቸው። እና እርግጥ ለእነሱም ይመስላቸዋል። በዚህ ሰዓት ሱብሃኑ ተዓላ አንድን ሰው ሲፈት ነው ያው ግዴታ ሰበብ ደግሞ ያመጣለታል። በጣም ተደስተዋል። አላ እስከ መጨረሻው ደስታቸውን ያደርግላቸው። ላችሁ የፈለኩት ነገር አንዳንድ እናቶች እንደዚህ በየመንገድ ላይ ወርቀው፣ በየቤት ደግሞ ልጆቻቸው እየታረዱባቸው ተነኝህ ያልተናነሰ ለእሶ በጣም ህይወታቸውን እየቆሙትም ታልቆሙት እኩል ራሳቸውን እያዩ በተለያየ ነገር የሚፈታተናቸው ብዙ ናቸው። ግን ሀገራችንን እንጃ ሁልጊዜ በቃ ሁልጊዜ የምንሰመው አስጠሊ ዘግናኝ ነገር መቼ እንደው ሰላማ ተመልሳ ሰላም የምንኖረው? እንግዲህ ኢንሻአላህ መቼም ሰው ከሰው እንጂ ተፈጣሪ ተስፋ አይቆርጥም። አገራችንን አላህ ሰላም ያደርግልን። እናም ዛሬ እንግዲህ ታረዶ የተባሉት አንድ እህትና ወንድም ትናንሽ ልጆች በተለያየ በስተት ፎቶዋ ተለጥፎ መጀመሪያ መግቢያ ላይ ያያችኋት ልጅ በተለያየ ነገር ላይ ሸርጥ እየተደረገች ነው ያለችው ወንጀለኛዋ ሌላ ወንጀል ያልሰራቸው ሌላ ራሳቸው የሞተባቸው ወገን ወጥተው ፎቶዋ ተለጥፎ ሸር ተደርጎ የምትዘዋወረው ልጅ አይደለችም። ይችል ሌላ ወንጀል ሰርታ ነው እንጂ ልጆቹን ያረደቻቸው ሌላ እናት ነው የሚባለው። ያው እንግዲህ ብዙ ነገር አለ እነሱ የሚያውቁት እኛ የማናቀው ያው ምንም አይባልም። ቤተሰቦቻቸውን እንግዲህ ሰው ብሬ ስጣቸው ልጃቸው አንድ ልጅ አይደለም፣ ወይም ደግሞ ከብት አይደለም። ሁለት ልጆቻቸውን ነው ያረዱባቸው እና ሕፃናት ምንም ባልሰሩት ምንም ባላጠፉት ነገር የህፃናት ሞት የምር በጣም ከዚህ በፊት ከአንድም ሁለትም ብዙ ልጆች በዚህ አመት ውስጥ እንኳ እየታረዱ አደባባይ የሚወጡት እሺ፣ የማይወጡት እንግዲህ ስንት ሰው አለ ማለት ነው። ሀገራችን ሰላሟን ይመልስልን። ስደት አይበዛም ነበረ የሀገር ሰላም ቢኖር እንደምትመለከቱት ይሄ ህፃን ልጅ እዚህ ጋር የሚወርቀው በየመን በረሃ እየተጓዘ ረሃብና ውሃ ጥም ነው። ይሄ ሁላ ነገር ህፃኖች ታገራቸው ትልቁን ጉዳይ እየተፈናቀሉ በየመንገድ ላይ እየሞቱበት ያለው ምክንያት ምንድን ነው? የሀገር ሰላም ማጣት ነው። እዚ ጋ እንግዲህ ያው መጀመሪያ ላይ ትወርቅ ያያችሁት ይህ ህፃን ልጅ ማለት ነው። እዚ ጋ የተሰበሰቡት እንግዲህ ያው ሊሞትባቸው በጣም ጣር ላይ እያለ ነው። አሁን ላይ ግን ያው ህይወቱ አልፏል እያሉ ነው በየቦታው በየበረሃው በተለያየ ቦታ አገራቸውን ቀያቸውን ለቀው በተለያየ ክልል ላይ እየገቡ በዛም ሲገቡ ጦርነት፣ በሁሉም ቦታ ብቻ በጣም ከባድ ነው። አሁን ላይ ደግሞ ያው በየመን፣ በጅቡቲ በተለያየ ቦታ ያው ስደተኛ በጣም መከራውን መከራውን እያየ ነው በዚህም ጋር የምትመለከቱት እንግዲህ ሰሞኑን በተፈጠረው ጦርነት ይህ እንኳ በእኛ ሰፈር አካባቢ ነው። ትንሽ ምናልባት ወደ እኔ ትውልድ ቦታ በዚያ አካባቢ ላይ በጣም በሚያሳዝን ሁኔታ እንግዲህ ሰሞኑን ትንሽ ረብሻ ነበረ። ሰው ተፈናቅሎ እየሄደ ነው። ይሯሯጣል እንጂ ወዴት እንደሚሄድ እንኳ ህዝቡ አያውቅም። ምስኪኑ ገበሬው ነው በጣም መከራውን እያየ ያለው። ምንጊዜም ቢሆን የሰው ልጅ ለምን ያው ፈተና አለ ፈተና ደግሞ እንደ ዘንድሮ በተለይ በገጠሩ ማህበረሰብ ምንም የማያውቀው ጥይት ሲተኮስ መሮጡን እንጂ ለምን እንደተተኮሰ የማያውቅ ፖለቲካ ማለት ምን ማለት እንደሆነ የማያውቅ ብሔር ማለት ምንድን ነው ምንድን ነው ቢጠይቁት ምን እንደሆነ የማያውቅ ምስኪኑ ገበሬው እየተሰቃየ ነው ያለውና አላህ ይድረስለት ችግሩን በተለያየ ሀገር በተደላደለ ሀገር ላይ ተቀምጠው ስለ ፖለቲካ ስለ ዘረኝነት ስለ ሁሉም ፍለጠው ቁረጠው ስለሚሉት ነገር የሚያወሩት ተቀምጠው አገር ላይ ደግሞ በጣም በችግር የሚሰቃዩ ገበሬ ናቸው። ምንም የማያውቁ አርሶ አደሮች ናቸው። ምንም ነገር ብቻ እንሻላህ አላህ ይድረስላቸው። ገበሬው ሰላም ካልሆነ ፍራፍሬው የለም። ገበሬው ሰላም ውሎ ካልገባ ከተማ ያለው ሰው መዝናናት አይችልም። ገበሬው በሰላም በጤና ወጥቶ ታልገባ ከተማ ያለው ሰው ሰላም መኖር አይችልም። ምክንያቱም ከተማ ያለው ሰው እንደፈለገው ቢኖር እና እንደፈለገው ቢቀመጥ መጀመሪያ የገጠሩ ማህበረሰብ ሰላም ታላገኘ የከተማው ሰው ሰላም ያገኛል ማለት አይደለም። በየትኛውም አጋጣሚ አደጋ ይከሰታል። አደጋ እንደምትመለከቱት እዚህ ጋር በቀላል ነገር ተንስቶ የሰው ልጅ ህይወቱ የሚያልፍበት ነው። ምናልባት እዚህ ጋር የሚነደውን እንደምትመለከቱት ትንሽ ዬ ሶኬት ናት፣ ነገር ግን አገሩና ያቀጣጠለችው ቤት አቃጥለዋል፣ የተለያዩ ስልኮችን አቃጥለዋል። አደጋ ከትንሽ ነገር ትንሽ አደጋ ትልቅ ነገርን ያጠፋልና መጀመሪያ ትንሹን ነገር ማቀዝቀዝ እየቻሉ ወደ ከባድ ቦታ ማስተላለፋቸው ይሄን እንጃ መቼ በርዶ መቼ ሀገራችን ሰላም ሆኖ ሰው እንደፈለገው ወጥቶ ሰው እንደፈለገው የሚንቀሳቀስበት ህጻናት እንደፈለገው ተጫውቶ እንደፈለገው የሚገባበት መች እንደሆነ ለራሱ፣ ጊዜው በጣም እያሳዝናል። እንግዲህ መቼም ሰው ከሰው ምንጊዜም ቢሆን ያው ተስፈ ፈጣሪ እንደሰዎች ሰዎች አይደለም እና እሱ የፈጠራቸውን ነፍስ በሁሉም ቦታ ኢንሻአላህ መልካም ነገር ነው ብሎ ያሰበውን ሁላ ለወገኖቻችን አላህ ይድረስላቸው። ዛሬ ዛሬማ ዝም ብዬ ታስበው እኛ በስደት ላይ ያለን ሰዎች በጣም ተደላድለን እና ተመችሶን እየኖርን ነው። እኛ ድሮ እናማርር ነበረ። እህት ወንድሞቼ፣ ምናልባት ስደት ላይ እርግጥ፣ በዚህ ሰዓት ብዙ ነገር አለ። በተለያየ ቦታ ተፍቲሽ፣ የስራ ማጣት፣ የጤና ማጣት፣ ብዙ ነገር አለ። ቢሆንም ደግሞ ብዙ የምንቋቋማቸው ነገሮች የግል ጉዳይ ነው። የአገር ጉዳይ እዚህ ቦታ ላይ አልሐምዱሊላሂ አላ ኩልሃል ምንም ነገር አያጋጥመንም ማለት ነው። እኛ እንደውም ስደተኞች አልሐምዱሊላ ሰላም ተኝተን ሰላም የምንነሳበት በሰላም ትንሰራውለን የምናድርበት ነው። ምስኪኑ ከርታታው ገበሬ በሰላም ወጥቶና በሰላም ካልገባ በዓለም ላይ በየትኛውም ቦታ በየትኛውም ሀገር ለምን ታዳጊ ሀገር ትንሽ ሀገር አይሆንም። በየትኛውም ቦታ ገበሬ ሰላም ካልሆነ በየትኛውም ቦታ ሰላም አይኖርም። እንግዲህ ሰላሙን ይመልስልን። እዚህ ጋር የምትመለከቱት ቪዲዮ ይሄ ፓኪስታኒ ከዚህ በፊት ምናልባት ቪዲዮ ትዘዋወራ አይታችሁት ሆነ በመካ ለኡምራ ሄዶ እዛ ቦታ ዚያራ በሄደበት ሰዓት ፎቶ እያነሳ ነበረ። የያዛ ስልክ ግን ትንሽዬ ኑኪያ ነገር ነበረችና ያቺው ኑኪያ ስልክ ደግሞ ፎቶ ሲያነሳባት እያነሳችለት አልነበረም፣ ድሌት ያደርግበት ነበር ፎቶ እዚህ ጋር እንግዲህ ያው ሰው ከልቡ ከነየተ አላህ ስብሓን ወተዓላ የእውነት ተለመኑት ከልብ ከለመኑት ምንም ነገር የሚሰስተው ነገር የለም፣ ሁሉንም ይሰጣል። ይሄ ወንድማችን እንደምትመለከቱት እንግዲህ በዚች በቃይ ስልክ ነበረ ደረጃ ላይ ቁጭቦ ፎቶ ሲያነሳ ካሜራ ላይ እንግዲህ አውተውት በተለያየ ስፔሻል ሚዲያ ላይ ለቀቁት። ከዛም በኋላ ብዙ ሰው የኛ ሀበሻ፣ አረቦች የተለያዩ የራሳቸው ዜጋ ፓኪስታኒዎች ልጁን ለማግኘት ፈለጉ። ያው እንግዲህ ልጁ ደግሞ ከተወሰነ ወደዛ ያው በራሱ ዜጋ ተገይቷል። ያው እንግዲህ ትልቅ ስልክ ሰፕራይዝ ተደርጓል ማለት ነው። ማሻላህ ተባረካላህ። እኔ ይህኩት ወደ መካ ለዚያራ ነበረ ይህን ስልክ አላህ ይሰጠኛል።